ሕማማት ደራሲ ዲያቆን ሄኖክ ኃይሌ አዘጋጅ ገብረ መስቀል ወርቄ ክፍል ዘጠኝ በጴንጤናዊው በጲላጦስ ዘመን ጲላጦስ በሮማውያን የታሪክ ላይ ያለው ስፍራ የአንድ አውራጃ ገዥነት ብቻ ነው በጢባሪዎስ ቄሳር ሊያውም ከሮማ ውጪ በገዥነት ተሹሞ የተላከው ይህ ሰው ሮም ካፈራቻቸው ታላላቅ ቄሳሮች ወይም ፈላስፎች የሥነ ስዕልና የኪነ ጥበብ ሰዎች ይልቅ ዘመን የማይሽረው ዝነኛ ሰው ይሆናል ብሎ ማንም ሰው አልገመተም ነበር ሆኖም ጲላጦስ ከቄሳር በላይ በክርስትና ዓለም ትልቅ ስፍራ ያለው ሰው ሆነ። ክርስቲያኖች ሁላችን ለጸሎት በቆምን ጊዜ ሁሉ በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ እያልን ዘውትር በጸሎት ሃይማኖት የምናነሳው ጲላጦስ በይሁዳና ሰማርያ አውራጃ ነዋሪዎች ላይ ብቻ እንዲፈርድ ከቄሳር ዘንድ ተሹሞ ባላወቀው መንገድ በሰማያዊ ዳኛ ላይ የፈረደ ዳኛ ሆነ። ሐዋርያት እንኳን በስም ተዘርዝረው ባልተጠቀሱበት በጸሎተ ሃይማኖት የጲላጦስ ስም መጠቀሱ የመጀመሪያው ምክንያት የሰው ልጅ መዳን የተፈጸመበትን የጌታችን ስቅለት ታሪካዊ ሁኔታነት የሚያረጋግጥ ማስረጃ ሲሆን፣ ሁለተኛው ደግሞ ምንም እንኳን እጁን በንጽህና ቢታጠብም ጲላጦስ የጌታችንን ንጹህ በሆን እያወቀና የመፍታት ሙሉ ነጻነት እያለው ጌታችን እንዲሰቀል ፈቅዶ መስጠቱን ለማስታወስ ነው። በዛች ማለዳ በሕያዋንና በሙታን ላይ የሚፈርደው መድኃን የዓለም ክርስቶስ ይፈረድበት ዘንድ በጲላጦስ ፊት ታስሮ ቆመ። ነቢዩ ዳዊት አቤቱ በፊት ማን ይቆማል ብሎ የዘመረለት አምላክ በጲላጦስ ፊት ቆመ። ጌታዬ ኢየሱስ ክርስቶስ ሆይ ይፈረድብህ ዘንድ በጲላጦስ ፊት ቆምህን። ሱራፌልና ኪሩቤል በገናናው ጌትነትህ ፊት የሚሰግዱልህ ሲሆን ይፈርድብህ ዘንድ እጅህ በሰራችው ሸክላ ፊት እንዴት ቆምክ? ይላል ቅዱስ ስምዖን አምዳዊ። በግብረ ሕማማት ላይ አይሁድ ጌታችንን ወደ ጲላጦስ ገና ጎህ ሲቀድ ይዘውት ከመጡ በኋላ የፋሲካን በግ ይበሉ ዘንድ እንዳይረክሱ ብለው ወደ ሀገረ ገዢው ግቢ ውስጥ አልገቡም ነበር በዮሐንስ ወንጌል ምዕራፍ 18 ቁጥር 28 ላይ እንደተጻፈው። ግመልን የሚወጡትና ትንኝን የሚያጠሩት አይሁድ ትልቅ ኃጢአት እየሰሩ ለጥቃቅን ነገሮች ብቻ መጠንቀቅ ልማዳቸው ነው በማቴዎስ ወንጌል ምዕራፍ 23 ቁጥር 24 እንደተጻፈው። ዛሬም እንደ ልማዳቸው ከአዝሙድና ከከሙን አስራት የሚከፍሉት አይሁድ ነፍሰ ገዳይ በመሆን እንደሚረክሱ ሳያስቡ ወደ ጲላጦስ ግቢ መግባት እንደሚያረክሳቸው አሰቡ ይላል ቅዱስ ዮሐንስ አፈወርቅ ድርሳኑ ላይ። አይሁድ ጌታችንን በጲላጦስ ፊት ለመክሰስ የመረጧቸው ክሶች ሦስት ነበሩ። ይህም ሕዝባችንን ሲያስጣምም፣ ለቄሳርም ግብር እንዳይሰጥ ሲከለክል፣ ደግሞም እኔ ክርስቶስ ነኝ ሲላገኘ ነው የሚሉ ናቸው በሉቃስ ወንጌል ምዕራፍ 23 ቁጥር 2 ተጽፈው እንደምናገኛቸው አይሁድ ያቀረቧቸው ክሶች በተለይም እኔ ንጉሥ ነኝ ማለትና ለቄሳር ግብር እንዳይከፈል መከልከል ያለምንም ቅድመ ሁኔታ የሞት ፍርድ የሚያሰጥ ጥፋት መሆኑን ጠንቅቀው ያውቃሉ። በተለይም በዜና አይሁድ እንደተመዘገበው በጲላጦስና ከርሱ በፊት በተነሱ ሀገረ ገዢዎች ዘመን እኔ ንጉሥ ነኝ ብለው የተነሱና ሕዝቡንም በቄሳር ላይ ያሳመፁ በርካታ ሰዎች በሞት እንደተቀጡ ስለሚያውቁ ለጲላጦስ የማያወላዳ ክስ እንዳቀረቡለት እርግጠኞች ነበሩ። አይሁድ ጲላጦስን ያወቁትን ያህል ጲላጦስም አይሁድን በሚገባ ያውቃቸዋልና በጠዋት እንቅልፍ አጥተው በበዓል ቀን የፋሲካን በግ እንኳን ሳይበሉ አንድ ናዝራዊ አስረው የመጡት ለቅኝ ገዢያቸው ጢባሪዎስ ቄሳር ክብር ተቆርቁረው ግብር ለምን አልተከፈለም ብለው አስበው እንዳልነበረና ጌታን በቅናት አሳልፈው እንደሰጡት ያውቅ ነበር። በማቴዎስ ወንጌል ምዕራፍ 27 ቁጥር 18 እንደተጻፈው አይሁድ ጌታችንን የከሰሱባቸው ክሶችን አንድ በአንድ እንመለከታቸዋለን። የመጀመሪያው ክስ በምንም መለኪያ ለመመዘን የሚያስቸግረውና ለምርመራ አመቺ ያልሆነው ሕዝባችንን ያጣምማል የሚለው ክስ ነው። ይህ ክስ ቅናታቸውን በግልጥ ላለመናገር ያነሱት ነው እንጂ እንሆ ዓለሙ ሁሉ ተከትሎት ሄዷል ብለው የተበሳጩት ብስጭት ወደ ክስ ተቀይሮ ነው። በዮሐንስ ወንጌል ምዕራፍ 12 ቁጥር 19 ላይ የተናገሩት ለዚህም ያልተጨበጠ ክስ መልስ ለመስጠት ያስቸግራል። ሆኖም ከህዝቡ መካከል ጌታን ለምን እንደተከተሉት ተጠርተው ቢጠየቁ ኑሮ ያደረኩትን ሁሉ የነገረኝን ሰው ኑና እዩ የሚሉ ሴቶች፣ እንደዚህ ሰው ማንም ከቶ አልተናገርም የሚሉ ተማሪዎች፣ ኃጢአተኛ መሆኑን አላውቅም እውር እንደነበርኩ አሁን እንዳይህን አንድ ነገር አውቃለሁ ብለው የሚናገሩ አይናማዎች አይጠፉም ነበር። በዮሐንስ ወንጌል ምዕራፍ 4 ቁጥር 29 ላይ እንዲሁም ምዕራፍ 7 ቁጥር 46 እንዲሁም ምዕራፍ 9 ቁጥር 25 ላይ ተጽፎ እንደምናገኛቸው ኃይለ ቃላት። በጌታችን ላይ የተነሳው ሁለተኛው ክስ ለቄሳር ግብር እንዳይሰጥ ይከለክላል የሚል ነበር። ይህንን ርዕሰ ጉዳይ በጌታችን ላይ ሲያነሱ የመጀመሪያ ጊዜያቸው አልነበረም። በአንድ ወቅት ፈሪሳውያን እንዴት አድርገው በነገር እንደሚያጠምዱት ተማከሩ። ራሳቸው ቢሄዱ እንዳይጠራጠር በማለት የእነርሱ ደቀ መዛሙርት የሆኑ የሄሮድስ ወገኖችን መልእክተኞች አድርገው ላኩበት። መልእክተኞቹ የሐሰት ትህትና ተላብሰው ከንቱ ውዳሴን በማስቀደም ጌታችንን ለማጥመድ ቀረቡ። መምህር ሆይ እውነተኛ እንደሆንክና በእውነትም የእግዚአብሔርን መንገድ እንድታስተምር እናውቃለን፣ ለማንም አታዳላም፣ የሰውንም ፊት አትመለከትምና ብለው ጀመሩ። ምክንያት አልባ የሆነ ድንገት የሚዘንብ የውዳሴ ዝናብ ለተንኮል የሚቀርብ መሆኑን እንኳን ልብን የሚያውቀው ጌታችን ቀርቶ ማንኛውም ሰው የሚረዳው ጉዳይ ነው። ከምስጋናቸው በኋላ እንዲህ እንግዲህ ምን ትላለህ? ምን ይመልሳል እያሉ ሲጨነቁ እንዲህ ብለው ጠየቁት። እንግዲህ ምን ይመስልሃል? ለቄሳር ግብር መስጠት ተፈቅዶአልን ወይስ አልተፈቀደም? አሉት። በማቴዎስ ወንጌል ምዕራፍ 22 ቁጥር 16 ላይ እንደምናገኘው ቅዱስ ሳዊሮስ ዘአንጾኪያ እንዳብራራው ደግሞ ይህንን ጥያቄ የጠየቁት ጌታችንን ከሁለት ወጥመዶች በአንድ ውስጥ ለመክተት አቅደው ነበር ይላል። አሁን ለቄሳር ግብር መክፈል ይገባል ብሎ ከመለሰ ከሙሴ ሕግና ለእግዚአብሔር ከመገዛት ወጥተን ለአይዛብ ሕግ እንድንገዛ ያስተምራል። ወደ ባይድ ኃይልና ወደ ባይድ አንዘር እያስኮበለለን ነው ብለው ለሙሴ ሕግ በሚቆረቆሩትና ጥያቄን ሲጠየቅ ቆመው በሚሰሙት በህዝቡ ዘንድ ሊያስጠሉት ይችላሉ። ለቄሳር ግብር አትክፈሉ ካለ ደግሞ ለሮም ባለስልጣናት አይገዛም ብለው ራሳቸው የሄሮድስ ወገኖች አስረው ወስደው ለሮማውያን ሊሰጡት ይችላሉ። ይህንን የሰውን ልብ የሚያውቁው ጌታችን ከፈሪሳውያን ተልከው ለመጡት ሰዎች መልሱ ከመስጠቱ በፊት እናንተ ግብዞች ስለምን ትፈትኑኛላችሁ? በማለት የጥያቄውን የጠየቁትን ለወጥመድ መሆኑን እንዳወቀባቸው ነገራቸው። ከዚያም በኋላ የግብርን ብር አሳዩኝ አላቸው። እነርሱም ዲናር አመጡለት። እርሱም ይህቺ ጽሕፈቲቱስ የማናት አላቸው። የቄሳር ነው አሉት። በዛን ጊዜም እንኪያስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። ይህንንም ሰምተው ተደነቁ፣ ትተውም ሄዱ ይላል በማቴዎስ ወንጌል ምዕራፍ 22 ቁጥር 18 እስከ 21 የተከተበው። ጌታችን በዚህ ምላሽ አቅደውት የነበረውን ሁለት ነገር አፈረሰባቸው። ለቄሳር ተገዙ በማለት የሙሴን ሕግ ይቃወማል፣ እግዚአብሔርን ትታችሁ ለአሕዛብ ተገዙ ይላል ለማለት አሰፍስፈው ቢጠብቁም ጽሕፈቲቱ የማን ናት ብሎ በመጠየቁ ራሳቸው በሚሰጡት መልስ ላይ ተሳታፊ እንዲሆኑና ለእርሱ ድምዳሜ መነሻውን እንዲናገሩ አደረጋቸው። በዚህም ምክንያት ለቄሳር ግብር ክፈሉ አለ ብለው ቢናገሩ እናንተ እስቀድማችሁ ዲናሩ የቄሳር ነው ስትሉ አልነበረምን ያሰኝባቸዋል። ከእግዚአብሔር ጋር አጣላን እንዳይሉ ደግሞ የቄሳርን ለቄሳር ስትሰጡ የእግዚአብሔርን ለእግዚአብሔር ስጡ በማለት የእግዚአብሔር ገንዘብ የሆነውንና እግዚአብሔር በአርአያው ፈጥሮ እንደ ሳንቲሙ አምላካዊ መልኩን የቀረጸበትን ሰውነታቸውን ለእግዚአብሔር እንዲያስረክቡ ጨምሮ ነገራቸው። በርግጥም እኛ የሰው ልጆች ሁላችንም እግዚአብሔር መልኩን የሳለብን ገንዘቦቹ ነን። እንደሚታወቀው የንጉሱ የቄሳር መልኩ የታተመው በሳንቲሙ ላይና ከአብራኩ በሚከፈለው ልጁ ላይ ነው። ሆኖም ሳንቲሙ በላዩ ላይ ያለውን የንጉስ መልክ ምንነት አያውቀው። ልጁ ግን አባቱን እንደሚመስል ያውቃል። እኛም በላያችን ላይ ያለውን የእግዚአብሔርን መልክ ካላወቅን ሳንቲም ብቻ ሆነን እንቀራለን። ድሪሟ እንደጠፋባት ሴት ሳንቲምም ቆሻሻ ውስጥ ገብተን ልናጠፋ እንችላለን። በላያችን ያለውን የንጉሡን መልክ ከተረዳን ግን ሳንቲምነት ወደ ልጅነት ሕይወት ከፍ እንላለን። ተርጓሚ ወንጌል ላይ እንደተጠቀሰው ጌታችን የቄሳርን ለቄሳር አስረክቡ ብሎ በቃል በማስተማር ሳይወሰን በሥራና በቃል የሚያስተምር መምህር እንደመሆኑ በቅፍረናሆም ግብር የሚቀበሉ ሰዎች ወደ እርሱ ቢመጡ ከባህር ዓሣ ውስጥ ከተገኘ ገንዘብ ግብር በመክፈል እንደ አምላክነቱ ዓሣውን አስግብሮ አስገብሮ እንደ ሰውነቱ ለቄሳር ግብር አሳይቷል። በማቴዎስ ወንጌል ምዕራፍ 17 ቁጥር 24 እንደተጻፈው በዚህ ችለት ግን አይሁድ በሐሰት ግብር እንዳይከፈል ይከለክላል ብለው በጲላጦስ ፊት ከሰሱት። ሦስተኛው ክስ እኔ ክርስቶስ ንጉስ ነኝ ሲል አገኘ ነው የሚል ነው። ይሄ ክስ ተንኮል የተሞላበት ክስ ነው። ንጉስ ነኝ ይላል ወይም ክርስቶስ ነኝ ይላል ብለው ለይተው አልተናገሩ። ክርስቶስ ነኝ ማለት በመንፈሳዊ ትርጉሙ ንግስናውን የሚያሳይ ነው። ስለ ክርስቶስ የተነገሩ ትንቢቶችና የትንቢት ፍጻሜ ታሪኮችም መሲሁን ንጉስ ብለው ይጠሩታል። ንጉስሽ የዋ ሆኖ በአህያና በአህያይቱ ግልገል በውርንጭንጃይቱ ላይም ተቀምጦ ወዳንቺ ይመጣል። ሆሳይና በጌታ ስም የሚመጣ ንጉስ የተባረከ ነው የሚሉት ጥቅሶች ክርስቶስ ንጉስ እንደሚባል ያስረዳሉ። ሰባ ሰገል ወደ ሄሮድስ መጥተው የተወለደው የአይሁድ ንጉስ ወዴት ነው ብለው ሲጠይቁት የካህናት አለቆችን ጠርቶ ክርስቶስ ከወዴት እንደሚወለድ መጠየቁ ንጉስ የሚለው ቃል በአይሁድ ህሊና ክርስቶስ ከሚለው ጋር በተለዋዋጭ ቃል የሚነገር መሆኑን ያስረዳል። በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 እንዲሁም በሉቃስ ወንጌል ምዕራፍ 19 ቁጥር 38 እንዲሁም በማቴዎስ ወንጌል ምዕራፍ 2 ቁጥር 1 እስከ 4 ተጽፈው እንደምናገኘው፣ በስጋዊ ትርጉም ከሆነ ግን ክርስቶስ ለሮም መንግስት የሚያሰጋ ምድራዊ ንጉስ አይደለም። አይሁድ በክሳቸው ላይ ክርስቶስና ንጉስ ብለው የተናገሩት መንፈሳዊውን ከስጋዊው በመቀላቀል በሁለት ድንጋይ አንድ ወፍ ለመምታት ያደረጉት ስልት ነበር። በርግጥ ክርስቶስ ምድራዊ ንጉስ አልነበረም። ነገስታት ባለጠጎች ናቸው። እርሱ ግን የእኛን ድህነት ወስዶ ድሃ የሆነ በበረት የተወለደ በኋላም ራሱን የሚያስጠጋበት ያልነበረው ንጉስ ነበር። ነገስታት ኑሯቸው ከንጉሣዊ ቤተሰቦችና ባለጠጎች ጋር ነበር። እርሱ ግን ያስከተለው አሳ አጥማጆችን ነበር። ነገስታት ዘውድ ሲደፉ እርሱ የሾህ አክሊልን የደፋ፣ ነገስታት ያማረ መጠጥ ሲጠጡ እርሱ ሐሞትና ከርቤን የጠጣ፣ ነገስታት በትረ መንግስት ሲይዙ እርሱ በበትር የተመታ፣ ነገስታት ወግተው ሲገዙ እርሱ ተወግቶ የገዛ ንጉሥ ነው። ስለዚህ ጌታችን ምድራዊ ንጉሥ አልነበርም። አይሁድ ዛሬ ተነስተው ንጉሥ ነኝ ይላል ብለው ከሰሱት እንጂ ራሳቸው ጌታችንን ምድራዊ ንጉሥ ለማድረግ ይፈልጉ ነበር አመጣጡ እነርሱ እንዳሰቡት በፈረስና በሰራዊት ታጅቦ የሮምን ጦር ሊወጋ ቢሆን ኖሮ በደስታ ይቀበሉት ነበር። ጌታችን ግን ምድራዊ ስልጣንን አይሻም ነበርና አሳና እንጀራ አበርክቶ ባበላቸው ጊዜ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራው ብቻውን ፈቀቅ አለ ይላል በዮሐንስ ወንጌል ምዕራፍ 6 ቁጥር 15 ላይ። ጥቃቅን ኃላፊነቶችን ሳይቀር አልፎ አሳልፎ ለደቀ መዛሙርቱ የሰጣቸው እንጂ በተከታዮቹ ላይ እንኳን ስልጣን አላላይ አላሳየም። በመንግስቱ ሁሉ ላይ የሚደረገውን የሚያውቅ አምላክ ሲሆን ሳለ ንጉስ ከመባል ግን አፈገፈገ። በዚህም ለበላይነትና ለትዕቢት ከሚዳረገን የስልጣን ወጥመድ እንድንሸሽ አስተማረን ይላል ሊቁ ጠርቱለስ በድርሳኑ ላይ። አይሁድ ግን በግድ እናንግሥህ ሲሉት የነበሩትንና ከምድራዊ ስልጣን የሸሸውን ጌታ ንጉስ ነኝ ይላል ብለው ከሰሱት። ከንግግር የሚበልጥ ዝምታ ከመቀየም ይልቅ የዋህነትን የምትወድ ጌታ ኢየሱስ ክርስቶስ ሆይ፣ የትዕግሥትህን መጠኑን አውቀው ዘንድ የአፍ መዝጊያ ቁልፍ የሆነች ዝምታን ስጠኝ ይላሉ የመልካ ኢየሱስ ደራሲ። ኢየሱስ ክርስቶስ መፍቀሪያ የውሃተም ተቀይሞ ጸጋውን ማእይጾ አፍ እንታይ እቲ አርምሞ ለትዕግሥትከ ከመአይ ምራቅሞ ይላል ለአፉከ ድርሳኑ ላይ ጌታችን አይሁድ በሐሰት ክሶች ደጋግሞ ሲከሱት፣ ሲሰድቡት፣ ሲዘብቱበት የታገሰውን የትዕግስቱን መጠን እንዴት ልንረዳው እንችላለን? ባላጠፋው ስትከሰስ፣ ያላደረከውን አድርጋል እየተባለ ለሞት በሚያደርስ ስትወቀስ በዝምታ መሸከም እጅግ ከባድ ነው። እናም በብስጭትና በምሬት ራስህን ለመከላከል መሞከርህ አይቀርም። ምናልባትም ከመናገር አልፈህ ከሳሾችህን የሚሰድቡህን የሚተፉብህን ሁሉ መሬት ተሰንጥቃ እንድትውጣቸው ማድረግ ብትችል ከማድረግ አትመለስም። ጌታችን ግን ሁሉን ማድረግ ሲቻለው በዝምታ ተቀበለ። ይህንን ያህል ዝምታ እንደምን ያለ ዝምታ ነው! ይህንን ያህል ትዕግስት እንደምን ያለ ትዕግስት ነው! እያልን በቅዳሴያችን ከማድነቅ በቀር ምን ልንል እንችላለን? የጌታችን ዝምታ ከአይሁድ ንግግር ይልቅ የጲላጦስን ልብ ገዛው። የእግዚአብሔር ድካም ከሰው ይበረታልና የጌታችን ትዕግስት ጲላጦስን አስጨነቀው። በአንደኛው ቆሮንቶስ መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 1 ቁጥር 25 እንደተናገረው እንደ ሌሎች ተከሳሾች ሕይወቱን ለማዳን በገዢው ፊት በእንባ የማይማጸን ፣ ክሶቹን ለማስተባበል የማይሞክር ከሳሾቹን መልሶ እየከሰሰ ራሱን ነፃ ለማውጣት የማይፍጨረጨር በሰንሰለት ታስሮ እየተጎተተ እንኳን ከሚጎትቱት ጋር የማይታገል ሞት ሊያስፈርድበት የሚችል የፍርድ ወንበር ፊት ቀርቦ በፍጹም እርጋታና ሰላም የሚቆም ተከሳሽ ከጌታ በቀር አይቶ የማያውቀው ጲላጦስ ከሊቃነ ካህናቱ ጩኸት በላይ በናዝራዊው ዝምታ ተማረከ። በማርቆስ ወንጌል ምዕራፍ 15 ቁጥር 4 እስከ 5 እንደምንነገር ጲላጦስ ከግቢ ውጪ ቆመው የሚጮኹትን አይሁድ ወደ ጎን ትቶ ጌታችንን ለብቻው መረመረው። ጲላጦስም እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን? አለው። ኢየሱስም መልሶ አንተ ይህን የምትለው ከራስ ነውን ወይስ ሌሎች ስለ እኔ ነገሩህን? አለው። በዮሐንስ ወንጌል ምዕራፍ 18 ቁጥር 32 እስከ 33 እንደ ተጻፈው ለመናገርም ጊዜ ያለውና ጌታችን መልስ ሰጠ። ምላሹ ግን ጥያቄ ነበር። ንጉሥ ነህ ወይ ብለህ የጠየከኝ ከራስህ ነው ወይስ እነርሱ ስለነገሩ ነው የሚል ነበር። የጌታችን መልስ ከላይ ሲታይ እንዴት እንዲህ ይላል የሚያሰኝ ሊመስል ይችላል። ሆኖም ጌታችን ይህንን ያለው የጲላጦስ ጥያቄ ሁለት መልስ ያለው ስለሆነ ነው። ንጉሥ ነህ ወይ ለሚለው ጥያቄ በመንፈሳዊ ትርጉሙ ከሆነ እርሱ ክርስቶስ እንደመሆኑ አዎን፣ አንተም ማልከው የሚያሰኝ ነው ቄሳርን የሚጋፋ ንጉስ እንዳይነሳ በሚፈሩት በሮማውያን እይታ ከሆነ ደግሞ ጌታችን ንጉስ አይደለሁም ሊል ይችላል። ጲላጦስ በጠየቀው ጊዜ ይህንን የምትለው ከራስ ነውን? ወይስ ሌሎች ስለእኔ ነገሩህን? ማለቱ ጥያቄው ከራስ የመጣ ከሆነ ንጉስ አይደለሁም እንድል፣ አይሁድ የነገሩህን ብቻ ይዘህ ከሆነ ደግሞ መሲሁ ንጉስ እኔ ነኝ ብዬ ለይቼ እመልስልሃለሁ የሚያሰኝ ነበር። ጲላጦስ የጌታችንን አጠያየቅ ስለተረዳ በአይሁድ ዘንድ ያለው ነገር ለእርሱ እንደማይገደው በማሳየት እኔ አይሁዳዊ ነኝን? ወገኖችህ የካህናት አለቆች ለእኔ አሳልፈው ሰጡህ፣ ምን አድርገሃል አለው። ጌታችንም መልሶ መንግሥቴ ከዚህ ዓለም መንግሥት አይደለችም። መንግሥቴ ከዚህ ዓለም ብትሆን፣ ወደ አይሁድ እንዳልሰጥ ዶሌዎቼ ይዋጉልኝ ነበር። አሁን ግን በመንግሥቴ ከዚህ ለአይደለም አለ። በዮሐንስ ወንጌል ምዕራፍ 18 ቁጥር 32 ላይ እንደሚነግረን ጌታችን በዚህ መልሱ ሰማያዊ ንግስናውን ምድራዊ ስልጣንን የሚፈልግ ንጉስ አለመሆኑንም በአንድ ላይ አስረዳ። መንግስቴ ከዚህ ዓለም አይደለችም ብሎ አይሁድ እንደሚከሱት ለቄሳር በተቀናቃኝነት የሚያሰጋ መንግስት እንደሌለው አስረዳ። ይህ መልስ የጲላጦስን ልብ የሚያሳርፍ ነው። ምክንያቱም የሀገረ ገዢ ዋነኛ ጭንቀትና ኃላፊነት የቄሳር ስልጣን እንዳይነካ ማድረግ ብቻ ነው። የእስክንድርያው ሊቀ ጳጳስ ቅዱስ ቅርሎስ በዮሐንስ ወንጌል ትርጓሜ ላይ እንደሚናገረው መንግስቴ የሚለው ቃል ደግሞ የክርስቶስን ንጉስነት ያሳያል። የቤተ ክርስቲያን ታሪክ ጸሐፊው አውዛቢዮስ ዘቄሳርያ እንዳለው የክርስቶስ መንግስቱ በምድራዊ ህግጋት የማይወሰን በአምላካዊና ሰማያዊ ትምህርቱ ነፍሳትን ብሩህ ስላደረገ ብቻ በዓለም ሁሉ የተስፋፋ መንግስት ነው ይላል። በዚህም መሰረት መንግስቱ ተብለን የተጠራ ነው በስሙ አምነው የተከተሉት ሐዋርያት፣ በእነርሱ መሰረትነት የተመሰረተችው ቤተ ክርስቲያንና በስሙ ያመን እኛ ክርስቲያኖች ነን ይላል። መንግስቱ የተባልነው በእርሱ ያመን እኛ ክርስቲያኖች ከሆንን መንግስቴ ከዚህ ዓለም አይደለችም የሚለው ቃልስ እንዴት ይታያል? እኛ ያለነው በዚህ ዓለም አይደለምን የሚል ጥያቄ ማስከተል አይቀርም። ጌታችን መንግስቴ ከዚህ ዓለም አይደለችም አለ እንጂ በዚህ ዓለም አይደለችም አላለም። በስሙ የምታመን ቤተክርስቲያንና ክርስቲያኖች ሁሉ በዓለም ናቸው እንጂ ከዓለም አይደሉምና ይላል ቅዱስ አውግስጢኖስ። ጌታችን ስለመጀመሪያዎቹ ክርስቲያኖች ስለ ሐዋርያቱ ሲመሰክር እኔ ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው በማለት ተናግሯል። በዮሐንስ ወንጌል ምዕራፍ 17 ቁጥር 14 ላይ እንደሚነግረን የሚያምን ሰው አድራሻው በዚህ ዓለም መሆኗ ችግር የለውም። ከዓለም ከሆነ ግን ችግር አለው። ክርስቲያኖች በዓለም እየኖሩ ከዓለም ያልሆኑ ዓለም ያልተገባቸው ምድራዊ ሲሆኑ ሰማያውያን ናቸው። በዕብራውያን መልእክቱ ምዕራፍ 11 ቁጥር 38 ላይ ሐዋርያው ቅዱስ ጳውሎስ እንደሚነግረን ከእግዚአብሔር መንግሥት ውጪ የሚያደርገውን በዓለም መሆናቸው ሳይሆን ከዓለም መሆናቸው ነው። ልንጸልይ የሚገባው ከዓለም ክፋት እንዲጠብቀን እንጂ ከዓለም እንዲያወጣን አይደለም። ጌታችን በመጨረሻዎቹ ቀናት በጸለየው ታላቁ ጸሎት ላይ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አላለምና ያለው ስለዚህ ነው። በማቴዎስ ወንጌል ምዕራፍ 17 ቁጥር 15 ላይ ጲላጦስ ከዚህ ምላሽ ክርስቶስ እንደ ተከሰሰው ቄሳርን የሚቀናቀን ንጉስ አለመሆኑን መሆኑን ቢረዳም መንግስቴ የሚለው ንግግር የተፈራው አይነት ባይሆን ክርስቶስ ንጉስ እንደሆነ የሚያመለክት ስለሆነበት እንኪያስ መንግሥትህ ከዚህ ዓለም አይደለችም እንጂ እንግዲያ ንጉስ ነህን አለው። ኢየሱስም መልሶ እኔ ንጉስ እንደሆንኩ አንተ ትላለህ። አንተ ትላለ ወይም አንታልህ የሚለው አነጋገር። በወንጌላት ላይ ጌታችን ለይሁዳ፣ ለቀያፋና ለጲላጦስ መልስ በሰጠበት ወቅት የተናገረው ንግግር ነው። ይህ አነጋገር አወንታዊ ምላሽ ሲሆን ለምሳሌ በማቴዎስ ወንጌል ምዕራፍ 26 ቁጥር 64 ላይ ቀያፋ የእግዚአብሔር ልጅ አንተ ነህን ብሎ ሲጠይቀው አንተ አለህ ብሎ የሰጠው ምላሽ እንዲሁም በማርቆስ ወንጌል ምዕራፍ 14 ቁጥር 62 ላይ እኔ ነኝ ብሎ እንደመለሰ መጻፉ አንተ አልክ ትላለህን የሚለው ቃል አዎን አንተ አልከው እንደማለት ያለ አዎንታዊ ምላሽ መሆኑን ያሳያል። ይህ ቃል እንደ ተመለሰላቸው ሰዎች ማንነት በምስጢራዊ ትርጓሜ ግን በብዙ መንገድ ሊብራራ ይችላል። ለምሳሌ ለጲላጦስ ንጉሥ እንደሆነ አንታል ትላለህ ማለቱን በጲላጦስ በመስቀል ላይ ኢየሱስ ናዝራዊ አዝራዊ ንጉሥ አይሁድ ብለህ ከመጻፉ ጋር ተገናኝቶ የሲተረጎም እናገኛለን። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህ ወደ ዓለም መጥቻለሁ፣ ከእውነት የሆነ ሁሉ ድምፄን ይሰማል ብሎታል በዮሐንስ ወንጌል ምዕራፍ 18 ቁጥር 37 ላይ ጌታችን ቅድመ ዓለም ከአብ የተወለደውን ልደት ሳይሆን ከመቤታችን የተወለደውን ድኅራዊ ልደቱን በማመልከት ስለ እውነት ልመሰክር፣ ስለዚህ ተወልጃለሁ አለ። በዚህ ዓለም ቢወለድም በእናቱ ማኅፀን ሲፀነስ ህልውናው የጀመረ ሳይሆን ከመወለዱም በፊት የነበረ አምላክ መሆኑን ሲያስረዳ ደግሞ ወደ ዓለም መጥቻለሁ አለው። በዮሐንስ ወንጌል መጣፍ 1 ቁጥር 9 እስከ 10። ጲላጦስ በደንዳና ልቡ ይህንን ምስክርነት ሊሰማ እንደማይወድ ስለሚያውቅም ከእውነት የሆነ ሁሉ ድምጼን ይሰማል ብሎታል። ጲላጦስ እውነት የሚለውን ቃል ሲሰማ እውነት ምንድን ነው ብሎ ጠየቀው። ምላሹን ግን ሳይሰማ ወደ ውጪ ወጥቶ ላይሁድ እኔስ አንዲት በደል እንኳን አላገኘሁበትም አላቸው ቅዱስ ዮሐንስ አፈወርቅ ጲላጦስ የጌታችንን መልስ ሳይጠብቅ የወጣው የጠየቀው ጥያቄ ጊዜ የሚያስፈልገው እንደሆነ አውቆ ከአይሁድ እጅ ባስጥለው ይሻላል ብሎ እንደሆነ ይናገራል ጲላጦስ ወይ ጥያቄ ጠይቆ መልሱን ሳይሰሙ መውጣት እንዴት ያለ ነገር ነው ነፃ ላትለቀው ነገር ጥቂት ታገሰ ብትሰማ ኖሮ ምን አለ ለነገሩ ቆመ ብትሰማው፣ ኑሮ እውነት ምንድነው ለሚለው ጥያቄ እውነትም ሕይወትም መንገድም እኔ ነኝ ብሎ በመለሰል ነበር። በዮሐንስ ወንጌል ምዕራፍ 10 ቁጥር ስድስት እንደተናገረው ምስኪኑ ጲላጦስ ለእውነት እውነት ምንድነው ብሎ ጠየቀው፣ ምላሹንም ሳይጠብቅ ወደ ውጪ ወጣ። ጲላጦስ ለአይሁድ እኔስ አንዲት በደል እንኳን አላገኘሁበትም አላቸው። እነርሱ ግን አጽንተው ከገሊላ ጀምሮ እስከዚህ ድረስ በይሁዳ ሁሉ እያስተማረ ሕዝቡን ያውካል አሉ። ይህንን ያሉት ከዚህ ቀደም ዐመፅ አስነስተው በሞት የተቀጡት ሰዎች ከገሊላ የተነሱ ስለነበሩ ኢየሱስም ከገሊላ መሆኑን በማመልከት ነገሩን ለማካረርና ጲላጦስም የበለጠ እንዲሰጋ ለማድረግ ነበር። ጲላጦስ ግን የገሊላ ሰው ነው ሲሉ በሰማ ጊዜ የገሊላ ሰው ነው ሆነ ብሎ ጠየቀ። ከሄሮድስም ግዛት እንደሆነ ባወቀ ጊዜ ወደ ሄሮድስ ሰደደው። እርሱም ደግሞ ያን ጊዜ በኢየሩሳሌም ነበረና ይላል በሉቃስ ወንጌል ምዕራፍ 23 ቁጥር 4 እስከ 7 ላይ። ሌላውን በቀጣዩ ክፍል እንመለከተዋለን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር ይቆየን።